አስብበት ሰይድ፣ ለልጅ ስትል ብታስብበት ጥሩ ነው። ላ ማንንም ንቄ አላውቅም። ንቀት ነው የሚባል ነገር የለም። ታውቃለህ አንተ እንደዚህ እሷን እንትን እያልካት እርግጠኛ ነህ ግን፣ አስብበት

ምን ላይ አዩ፣ ምን ላይ እንዳለች ታውቃላችሁ? በጣም ጭንቀ እየተጨነቀች ነው። በቃ ምን ልበላችሁ ማለት በቃ ምንም አይነት ጾሙ ራሱ ጾም እየመሰላት አደለም። በቃ እኔ ኩቡኒ በስርዓት እየጾምኩ አደለም፣ ጾሙ ነው ራሱ። በቃ እኔ ሰይድ ሊያሳብደኝ ነው፣ አትሂድ ብለው እንኳን እምቢ እያለኝ ነው እያለችኝ ነበር። እና በዚሁ ላይ በቃ ለምን እኔ ሰይድን የሆነ ነገር አልለውም በቃ ማለት ያው አንድ ያህል ባል ለሚስቱን የሚደነግጠውን ያህል ያንን ነገር በቃ ማለት አስቤ እንዲህ ብለው፣ እስኪ ቆይ ሰይድ ምን ይላል የሚለውን ነገር ለማየት ነበር። በዚሁ ለሰይድ እንደውልና አሁን የምለውን ነገር አብራችን የምታዩት ይሆናል። አሁን ለሱ ደውልለት አለው ማለት ነው። እና ደውዬለት የሚለውን ነገር አብረን የምናየው ይሆናል። የምትዩን ነገር እስኪ አሁን ንገሪኝ፣ የምትሉ ከሆነ ደግሞ አይ እኔ አልነግራችሁም አብራችሁት የምታዩት ይሆናል። እና እስኪ አሁን ለሰይድ እደውልለታለሁ እና አሁን እየደወልኩለት ነው። ሄሎ ሰላም አለይኩም ነገ ሰይድ እንዴት ነህ? አለን ጾም እንዴት ይዟችኋል ጾም እንዴት ነው ጾም አሪፍ ነው ዱቄት አለ ለረመዳን የሚሆን ለጾ ለአፍጥር የሚሆን ነገር እየገዛህ ነው እንዴት ነው ሄሎ ለአፍጥር የሚሆን ነገር እየገዛዛህ መሰለኝ አ አለን፣ አለን፣ እንዴት ነው ሳይድ? ጾም እንዴት ይዟቸዋል? አዩ ደህና ነች? አንድ ነገር ላማክርህ ነበር። ስለየትኛዋ ስለየትኛዋ? ታዲያ ምን አገባኝ? እሷ አንድ ነገር ያለችውን ባለችው ነገር ላይ የሰራሁትን አጠፋው እንዴ? ሲጀምር ነው። እሷስ ምን ብላ እንደሰደበችኝ አይተሃል? እሷስ ምን ብላ እየሰደበችኝ እንደሆነ አይተሃል? እናት አዳኔ ምን አልኳት? ለምን እምነትሽን ትቀይሪያለሽ? ከዚህ በፊት ለሰይድ ነው ለሰይድ ስትይ ነው ወይ የሰለምሽውን ያልኳት። አጠፋኝ እንዴ ነኝ ያልኩት? እኔ በትክክለኛው መናገር ያለ እናያለን። እስኪ ስለ አዩስ ብሰራ ቅር አይልህም? በዚሁ አንድ ነገር ላማክርህ ነበር። እንትን እንዴት ነው አዩ የነገረች ነገር አለ እንዴ? ሰሞኑን እኮ በጣም እያጨናነካት ነው። ወይም ብትቀርስ አንተ ለምን ትሄዳለህ እ? ላኔ ላማክርህ ፈልጌን የደወልኩት ገባ? እ?

እቃ እየገዛ እንደሆነ አላውቅም። አይ ብለምን ታጨናንቃታለህ? በጣም እየተጨናነቀች ነው። ታውቃለህ፣ ይቺ ልጅ በኋላ የሆነ ነገር እንዳትሆንብህ ነው የምልህ። በቃ ማለት ያው አሁን አለ አላላላይ ሁ የአሁኑ ይለያል፣ ሰይድ የአሁኑ ይለያል። አንተ እየተረዳሃት አይደለም። ታውቃለህ። አይ ምናልባት ያው የምትልል ነገር ቅር የምትልል ነገር ሰምተህ ብትቀር እኔ ደስ ይለኛል። በእኔ በኩል ታውቃለህ። ያው ብትቀርና አብራችሁ ብታወሩበት በዚህ ነገር ላይ፣ እሷም እንደዚህ እየሆነች አንተ ትታህ ብትሄድ በጣም ነው የሚደብረው። ታውቃለህ። በኋላ የሚቆጨን ነገር ባታረግ በእኔ በኩል ደስ ይለኛል። እሷ ምንም ለአንተ የነገረችህ ነገር የለም ግን ማለት ያው ነው፣ ስለዚህ አልነገረችህም ማለት ነው። እኔም ታውቃለህ፣ ያው መናገር ፈልጌ አይደለም ግን ያው አሁን ለአዩ ስል ግዴታ ስለሆነብኝ ነው ምነግርህ፣ ሰይድ እና ይሄንን ነገር እንደ በሚስጥር እንደምትይዘው ቃል ግባልኝ እኮ ቃል ግባልኝ እና እነግርሃለሁ። ለእሷ እንዲህ ነው ለምን አልነገርሽኝ ምናምን ብለህ እሷ ላይ እንድትጨውህባትና እንድትቆጣት አልፈልግም። ታውቃለህ፣ ማለት አንድ ለእኔ ብቻ ነው የነገረችኝ፣ ማንም የሚያውቀው ነገር የለም። እና ዛሬም እንትን ምንድን ነው እሱ? ታውቃለህ? አዩ እርጉዝ ነች። ታውቃለህ ሰይድ። ማለት ያው፣ ሰይድ፣ ለአንተ መናገር አልፈለገችም ሳይሆን፣ አንተን ሰርፕራይዝ ማድረግ ነው የምትፈልገው። አሁን እርጉዝ ሆኜ ገና ሳደርስ እንዲነኝ ከምለው ገና እንደውም በቃ በቃ ገፍቼ ገፍቶ ወሬ ገፍቶ እንደውም ለመውለድ ስቃረብ ነው እርጉዝ መሆኔን ራሱ የምነግረው። አሁን እኔ ለሱ መናገር አልፈልግም፣ እንዲያውቅ አልፈልግም። ቀስ በቀስ እንግዲህ ያላካለ እራሱ ያውቀዋል አለችኝ። ታውቃለህ ለምን እኔም አማክሬ ነበር እና ብትነግሪውስ፣ በኋላ ለምን አልነገርሽኝም ብሎ ከአንቺ ጋር እንዳይጋጭ በሚለው እንዲህ ሳማክራት፣ አይ አይታይ ችግር የለውም አልነግረውም፣ አንቺ ብቻ ሚስጥር አድርጋሽ ይሄንን ነገር አቆይልኝ ብላኝ ነበር። እኔም በቃ ሁኔታዋን ሳይ በቃ ማለት እንደዛ የለቀቀችውን ቪዲዮ በረኪና ምናምን አጠገቧ ምናምን አርጋ ሳይ በቃ ደነገጥኩ ታውቃለህ። ቆይ እጉዝ ነች እንዴት ነው እንደዚህ አይነት ነገር የምታስበው በሚለው ልናገር ባል ሳልፈልግ ነው በቃ ታውቃለህ። ለአንተ ይሄንን ነገር ልናገር የተገደድኩት ማለት ነው። አብረን ሄድ ነው አብረን ሄድ ነው አብረን ሄድ ነው የዛን ቀን አወ ደውላልኝ፣ እንደውም በቃ ትንሽ እያመመኝ ነው ቡኒ፣ እስኪ አንዴ እንሂድ ሐኪም ቤት እንሂድ ብላ ደውላልኝ ነበር። እኔም ወዲያው አንተ እዚህ አልነበርክም ታውቃለህ። እና በቃ እቺ ልጃውን እየተጨነቀችብህ ነው፣ እርጉዝ ነች። አንድ አልነገ ባትነግርህ እንኳን እኔ ልንገር ብዬ ነው በቃ እቺ ልጅ በኋላ ተጎድታ የሆነ ነገር አንተም ከምትጸጸት ያለውን ነገር እኔ ልንገር ብዬ ነው። በኋላ እቺ ልጅ አንድ ነገር ብትጎዳል፣ ልጃችሁ አንድ ነገር ቢሆን፣ በመሀላችሁ በጣም ጉዳት ነው እና አስብበት። እኔ ባትሄድ ደስ ይለኛል፣ አትሄድ ነው የምልህ፣ ባህር ዳር ማለት ያው አይ በአትሄድ ደስ ይለኛል ታውቃለህ። አጠቃላይ እቺ ተጨንቃ የሆነ ነገር ራሷን እንዳታደርግ ነው የምሰጋው ታውቃለህ። ሰይድ እርግጠኛ ነው ይሄ ነገር አይቆጭም። አስብበት፣ ሰይድ ለልጅ ስትል ብታስብበት ጥሩ ነው። እ ላ እኔ ማንንም ንቄ አላውቅም። ንቀት ነው የሚባል ነገር የለም። ታውቃለህ አንተ እንደዚህ እሷን እንትን እያልካት፣ እርግጠኛ ነህ ግን፣ አስብበት አይ በቃ ሰይድ፣ እኔ እኮ ለዚህ ነው ያልኩህ፣ ቃል ግባልኝ እንደማትናደድ ያልኩህ ለዚህ ነው። ይሄንንም የነገርኩህ እኔ እሷ ያለችበትን ሁኔታ እያየሁ ስለሆነ ነው፣ ለሌላ ነገር አይደለም የነገርኩህ። ተናደሃል እንዴ? አይ በጣም ተናደዋል። ሰይድ ብቻ እኔ ገብተኝ ነገር እንዳትላለን ነው ፈራ ወይም መጣለው ነኝ ያለሽ። ቻው ቻው። አይ አይ ሰራይ እንደምታዩት ሰይድ ወጥ ቢችል እሚሰርበኝ ነው። በጣም ተናደዋል። ንቀት ነው እያለኝ ነው እና ምን ልበለው እኔ በጣም ደንግጫለሁ። ማለት እምለው እኔ ጠፋኝ። እንደዚህ ሲሪየስ ሆኖ ሲያወራ ሰይድን አይቼው አላውቅም። ማለት አይቼው ሳይሆን በቃ እንዲ በስልክ በጣም ሲሪየስ ነው የሆነብኝ። ምን ልበለው እኔ ግራ ገባኝ፣ እማሮ ሁላ ጠፋኝ በመሀል እና እና አሁን ተናድሯል። በኋላ አዩን ገብቶ ምን እንደሚላት አላውቅም። እኔ ምንድን ነው ማድረገው እና ግን እኔም የሆነ ቂም ስላለኝ ነው በሰይድ ላይ እንደዚህ የተናገርኩት። ለምን ሰይድ እንደዚህ ያረግሽው ልትሉኝ ትችላላችሁ። እና ሰይድን እንደዚህ ያረኩበት ምክንያት በጣም ትልቅ ምክንያት አለኝ። እኔ የመጀመሪያ ሙሽራ ሆኜ ከኦሼ ጋር ሆቴል አብረን የነበርን ጊዜ ሰይድ ምንድን ነው ያለው በቃ ማለት ከኦሼ ጋር ሆኖ በጣም ሲጫወቱብኝ ነበር። እና እንደገና እኔ ለሰይድ የነገርኩትን ሚስጥር ሰይድ አሳልፎ ለኦሼ ሲናገር ነበር። እና በቃ ብዙ ነገር ነበር ያደረጉኝ፣ የሚታዩኛ አሁን እንደዚህ ብናገር መጨረሰው ነገር አይደለም። እና ቂም አለብኝ ነው በቃ ቂም ስላለብኝ ነው እንደዚህ ያልኩት። እና ያው ሰይድ በጣም ተቆጥቷል። እና አሁን ለአዩ ደውዬ እንደዚህ እንደዚህ ሰርቻለሁ ካላልኳት በስተቀር እኔ መዋረድ የለውም። እና እነሱንም ማጣላት ነው የሚሆንብኝ፣ ማጣላት ነው የሚሆንብኝ። ለምን አልነገረችኝም እሷ ብሏል። በጣም ተናዷል። ተረብሸዋል። እና በቃ ሁሉ ምንም ማረግ አልችልም። ላዩ ደግሞ እንግዲህ የማረገው ላረጋለ ወይም ቤት ሄጄ የምለውን ነገር እላለው ማለት ነው። ቀል እንደዚህ ነው ብዬ ለሱም ከነገርኩት ያው በአካል ሆኜ ብናገር ይቀላል ማለት ነው። እና ውድ ተመልካቾቼ በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቀጣይ ቪዲዮ